ጤና ስትለኒ ፋስት ለኒ ነው ሰላምታችን፣ በያላችሁበት ድረስ ያን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ መረጃውን ላይክ እና ሸር ታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀማለን። በወልቃይት የህወሓት ሰላዮች መያዛቸው ተሰማ። ሰላዮቹ ተከዜን ተሻግረው በመግባት የመከላከያና የተከዜን አሁናዊ ቁመና ለመሰለል አቅደው እንደገቡ ታውቋል። በአፋር ትንኮሳ የፈጸመው ህዋት በወልቃይትን ውጊያ ለመጀመር እየተንቀሳቀሰ ሲሆን በተለይም ባለፉት ቀናት ከባድ ወታደራዊ ትምህርቶችን እያደረገ እንደሚገኝ ከስፍራ የሚወጡ መረጃዎች እየጠቁሙ ይገኛሉ። እንደ መረጃዎቹ ከሆነ በትናንትና ሁለት ተከዜ በመሻገር 15 የሚሆኑ ሰላዮችን ወደ ወልቃየት አዝልቆ ለማስገባት የሞከረ ሲሆን 15 የሚሆኑ ሰላዮችን ወደ ወልቃየት አዝልቆ ለማስገባት የሞከረ ቢሆንም እንደከሸፈበት ለማወቅ ተችሏል። በተጨማሪም የህወሓት ጦር በሁለት አቅጣጫ ወደ ተከዜ እየተጠጋ መሆኑ የሚገልጹ መረጃዎች ወጥተዋል። አብራችሁን ስትቆዩ ዝርዝሩን የምታደምጡት ይሆናል። ለአሁኑ ያዘጋጀነው ሌላኛው መረጃ ደግሞ ህወትን የተመለከተ ነው። ለሻቢያ በግልጽ የአብረን ስራት ጥሪ አቅርቦ ትግራይን ዳግም የጦርነት አውደማ ለማድረግ ደፋ ቀና እያለ የሚገኘው ህወት በአዲግራት ከባድ ተቃውሞ እንደገጠመው ተሰምቷል። በባለፈው ወር በትግራይ መዲና መቀሌ የተጀመረው የስራዊቱ አመፅ ጋብ ያለ ቢመስልም ዳግም መቀስቀሱ የተሰማ ሲሆን የአርሚ አስራ አምስት ታጣቂዎችም የአዲግራቱን መንገድ በመዝጋት ከባድ ተቃውሞ ማሰማት ጀምረዋል። ህወት ከሻቢያ ጋር የጀመረው ግንኙነት አንገቱ ላይ ገመድ የማስገባት ያክል ከባድ ነው በማለት የተለያዩ የፖለቲካ ምሁራን እየገለጹ ሲሆን፣ አልሰማም ያለው ቡድኑ በሰራዊቱ በቃ የሚል ቁጣ ተነስቶበታል። በአዲጋት የሚገኙ ታጣቂዎች አመፅ አስነስተዋል። ጦሩ ለህወት ሻቢያ አንዋጋም፣ አንሞትላችሁም፣ ነቅተናል እያለ የሚገኝ ሲሆን በሌሎችም አካባቢ ካምፖች የሚገኙ ታጣቂዎችም አመፁን በፍጥነት ይቀቃቃሉ ተብሎ እየተጠበቀ ይገኛል። ከቅርብ ጊዜያት ወዲህ በህወት ላይ እየተካሄደ የሚገኘው የሰራዊት አመፅ ጋቢ ያለ መስሎ የነበረ ቢሆንም ከስህተቱ መማር የማይፈልገው ህወሓት ከስህተቱ ባለመማሩና ይበልጡንም ለጥፋት እየተጋ በመሆኑ ሰራዊቱ ዳግም አመፁን ቀጥሎበታል። ህወሓት ዘንድሮ የመጣበትን ህዝባዊ ማዕበል የሚቋቋመው አይመስልም። ይልቁንም ሳያጠፈው የሚቆም አይመስልም እየተባለም ይገኛል። በአሁኑ ሰዓት የህወሓት አርሚ 15 ታጣቂ አባላት በአዲግራት ከተማ ሰላማዊ ሰልፍ እያደረጉ ሲሆን ሰልፈኞቹም ልክ ከዚህ ቀደም በመቀሌና በሌሎችም አካባቢ እንደተካሄዱ ሰልፎች ሁሉ መኖር እንፈልጋለን ጥያቄያችን በአስቸኳይ መልሱ ከንቱ መስዋዕትነት መክፈል አንፈልግም ለዳግም ጦርነት የሚደረገው ዝግጅት ይቁም፣ አዲስ የተጀመረው የሜካናይዝ ስልጠና ይቁም፣ ከሻቢያ ጋር የሚደረገው ህገወጥ ልዩነት ይቁም እና ተፈናቃዮች ወደ ቀያቸው ይመለሱ የሚሉ መፈክሮችን እያሰሙ ይገኛሉ። በትግራይ ያለው ጉዳይ ከወትሮው ለየት እንዲሁም ከበድ እያለ ይገኛል። ከቀድሞ የህወሀት ኃላፊዎችና ከሁለቱ ዓመት በላይ ሰራዊቱን በአዛዥነት ሲመሩ ከነበሩ ስመጥር ጃንራሎች አንደበት እየተሰሙ የሚገኙ ምስጢሮች ደግሞ ታደሰ ወረደን እና ደብረጽዮን ደብረ ሚካኤልን ከገቡበት ችግር የማይወጡትን አጣብቂኝ ውስጥ እያስገባቸው ያለው ክስተት እንዲጨምር እንደ ትልቅ መንስኤ እየተጠቀሰ እንደሆነ ነው የተሰማው። ህወሀት የሚተማመንበት ጦር እየከዳውና ሰራዊቱም ሰራዊቱን በአዛዦች ላይ ማመፁን አጠናክሮ ቀጥለዋል። የሰራዊቱ ተጋጋሚ ሁኔታ መፍትሄ ማጣቱ ቁጣውን እንዳባባሰው እየተገለጸ ባለበት ወቅት ነው ቁጣው በቁጣ ያንደዱ የሚሰደዱ የአርሚ 15 ኮር አባላት ጥያቄያችን ካልተመለሰ በሚል ከካምፕ ወጥተው መንገድ መዝጋታቸው የተነገረው ከሰሞኑ፣ ጀነራል ጸርካን ከትግራይ በጀት ከፍተኛ ለሰራዊት የሚውል ቢሆንም ታጣቂው ግን ልብስ መቀየር የለውም ችግር ውስጥ ነው ያሉትን የሚያረጋግጥ ሌላ የጦር መሳሪያ አመፅ በአዲግራት እየተካሄደ ነው። በጌታቸው ረዳ አስተዳደር ስር በነበረው የክልሉ ሁኔታ ከቁጥጥር ውጭ ሆኗል በሚል በኃይል ታገዘ እርምጃ የጌታቸው አስተዳደር ተክተው ክልሉን እያስተዳደሩ ያሉት ጀነራል ታደሰ ወረዳ ክልሉን ከበፊቱ የባሰ አጣቂኝ ውስጥ አስገብተውታል የሚል ወቀሳ በየማልደው የሚሰነዘርባቸው ጉዳይ ሆኗል። ጀነራሉ ጌታቸውን በመተካት በፕሬዚዳንት ቦታው ሲረከቡ ከፌዴራል መንግስት ጋር ከተፋረሙት ባለስምንት ነጥብ ስምምነት አንዱንም አልፈጸሙም የሚል ጉዳይ ደግሞ ጎልቶ የሚሰነዘርባቸው ሲሆን በደብረ ጽዮን ከሚመራው ህወሓትና ለዚህም ቡድን ድጋፍ ከሰጡት የትግራይ ሰራዊት ከተባለው ታጣቂ ኃይል ጋር የመሰረቱ ግንኙነት የክልሉ ሁኔታ እያባባሰው ስለመሆኑን እየተነገረ ሲሆን በተደጋጋሚ ቅሬታችን አልተፈታም ያለው ታጣቂ ኃይል እና ወጣቱ ደግሞ ክላሽ አንስቶ ጫካ መግባትን ብቸኛ አማራጭ ማድረጉ የትግራይ ክልል አሁናዊ መግለጫ ሆኗል እየተባለ ነው። የህወሓት ነባዛዮች እና የፖለቲካ መሪዎች ከኤርትራ ጋር ጽምዶ የሚለው ጦርነት የተፈጠረ ጥምረት መመስረታቸውና ከሻቢያ ጋር ማበራቸው ያልወደደው የትግራይ ሰራዊት በሚል ስያሜ የሚታወቀው የህወሓት ታጣቂ ቡድን በከፍተኛ ቅሬታና አለመግባባት ውስጥ በመሆኑ ተደጋግሞ በከፍተኛ ቅሬታና አለመግባባት ውስጥ መሆኑን ተደጋግሞ ሲነገር የቆየ ሲሆን ከቅርብ ጊዜያት ወዲህ ደግሞ ቅሬታችን በአመፅና በኃይል እንቅስቃሴ መግለጽ ጀምሯል። አባስ ሲል ደግሞ መሳሪያውን እንደያዘ የአፋር ነጻ መሬት የሚገኙ ኃይሎች መቀላቀል ዕለታዊ ተግባር ስለመሆኑ ነው የሚሰማው። ከነባር ገለልተኛ የትግራይ አመራሮች የጦር ጀነራሎች አንደበት ሰራዊቱን አስመልክቶ የሚወጡ መረጃዎች እንደሚያመለክቱት ከሆነ ሰራዊቱ አሁን ላይ ለመሪዎች አልታዘዝም የሚል እንቅስቃሴ ውስጥ እየገባ መሆኑን የሚጠቁሙ ሲሆን፣ በዚህም ሰዓት የመንግስት ወይንም የጀነራል ታደሰን ትእዛዝ ሰምቶ ከሚመራው ኃይል ይልቅ እንቢ ብሎ ቤቱ የተቀመጠ ወይንም ትእዛዝ ሲሰጠው አልቀበልም ብሎ ተራራ ሂዶ የተቀመጠው ኃይል እንደሚበዛ ነው የተነገረው። የመሪዎችን ትእዛዝ ተቀብሎ ለመፈፀም ከማንገራገር ባለፈም ቅሬታችን አልተፈታም፣ ጥቅማችን አልተከበረም በሚል የተቆጣው በጣም ብዙ ኃይል ከህወሓት ካምፕ እየወጣ አፈሙዙን በታደሰ ወረዳ አስተዳደር ላይ እያዘረ ስለመሆኑም ከክልሉ የሚወጡ መር እያመለከቱ ናቸው። ከትግራይ ሰራዊት አፈንግጠው ወደ ነፃ መሬት እየወጡ ያሉ ወታደሮችና የጦር መሳሪያዎች በባለፈው የ የሁለት ዓመት ጦርነት ከፍተኛ ስምና ብቃት በነበራቸው አዛዦች መዋቸው ይታወቃል። ከሰሞኑን ወደ አፋር ዘልቆ በመግባት ታማኝ የሚሏቸውን የሰረት አባላት ያሰማረው ህወሓት አረጋግቸዋለሁ፣ ጦሩም ይቅርታ ጠይቆ ወደ ግዳጁ ተመልሷል እያለ በሚገኝበት ወቅት የአርሚ 15 የአዲግራት ተቃውሞ ህወሓት የውስጥ ችግር መፍታት እንደከበደውና መውጣት ወደማይችለው አረንቋ ውስጥ እየገባ እንደሆነ አመላካች ተደርጎ ተወስዷል። በወልቃይት የህዋት ሰላዮች መያዛቸው ተሰማ። ሰላዮቹ ተከዜን ተሻግረው በመግባት የመከላከያና የተከዜን አሁናዊ ቁመናን ለመሰለል አቅረው እንደገቡ ታውቋል። በሌላ በኩል በጠለምትና ሸራዊና የህዋት ወታደሮች ሰፊ ሀይል ክምችት እያደረጉ መሆኑ ተሰምቷል። ወልቃይት ላይ ትኩሳቱ ጨምሯል። ህወሀት አደገኛ እንቅስቃሴ በአካባቢው እያደረገ ነው። ከሰሞኑ በርካታ ሰላዮችን ወደ ተከዜ ስጉ ያስገባ ሲሆን አብዛኞቹ መያዛቸው ታውቋል። በአፋር ትንኮሳ የፈጸመው ህወሀት በወልቃይትም ውጊያ ለመጀመር እየተንቀሳቀሰ ነው። በተለይም ባለፉት ቀናት ከባድ ወታደራዊ ስምሪቶች እያደረገ እንደሚገኝ ከስፍራ ከስፍራዎቱ መረጃዎች አረጋግጠዋል። እንደ መረጃዎቹ ከሆነ በትናንትና ዕለት ተከዜ በመሻገር 15 የሚሆኑ ሰላዮች ወደ ወልቃይት ገብተው እንደነበር ተዘግቧል። እነዚህ ሰላዮች ሁለት በመሆንና በቡድን በመከፋፈል ወደ ሁመራ ያቀኑ ሲሆን በዚያም የመከላከያና የተከዜ ዘብን ወታደራዊ ግጭት እንዲመለከቱ ትእዛዝ ተሰጧቸው ነበር። ሆኖም ሁለቱ ሰላዮች ወዲያውን በመሄዳቸው ሌሎቹም ማምለጣቸው ታውቋል። ከዚህም በተጨማሪ የህወሓት ጦር በሁለት አቅጣጫ ወደ ተከዜ እየተጠጋ መሆኑን የሚገልጹ መረጃዎች ወጥተዋል። ቡድኑ ተጨማሪ ኃይሉን ወደ ስፍራው ማንቀሳቀሱ ታውቋል። በተለይም ነፃ በሚባለው የጥለምት አቅጣጫ ሰፊ ወታደራዊ እንቅስቃሴና ክምችት እያደረገ መሆኑ ተዘግቧል። በተመሳሳይ በሸራዊ አርሚ ሰባ የተባለ ኃይል ተጨማሪ ኃይል ወደ አካባቢው አንቀሳቅሷል። ሱዳን ድንበር ላይ የሰፈረው የህዋት አርሚ ሰባ ኃይሎች መሳሪያም ጭምር ራሱን አድራጅቶ ወደ ወልቃይት ለመግባት እየተዘጋጀ እንደሚገኝ ተዘግበዋል።